እንስሳን ስታርደው አሉ ቢላዋውን በደንብ ሳለው። ስትስለው፣ እንኳን ቢላዋውን እንስሳው ፊት አታድርገው። ከዛም ረደው፣ አስተራረደን በደንብ አድርገህ ነው ማለት አትገዝግዘው ነው አታሰቃየው ነው። ለእንስሳ የተናገሩትን ፊት አደረጉና ለእምነት ሳይበር ሊጀምር ነው። በዚህ ቪዲዮ ቅር ያላችሁ የደበራችሁ ጓደኞቼ፣ ወዳጆቼ እንደዚሁም ደግሞ አክስቶቼ፣ አጎቶቼ፣ አክስቶቼ፣ አጎቶቼ ልጆች በአጠቃላይ ይሄ ቪዲዮ ደርሷችሁ ግራ ለተጋባችሁ፣ ይሄ ቪዲዮ ፈጽሞ ስለ እስልምና ጥላቻ እና እስልምና ገዳይ ነው ከሚል ሀሳብ ጋር የተያያዘ አይደለም። ግለሰቡን ለመናገር ያሰብኩት ሀሳብ ነው። ይህም ሀሳብ ቢሆን ብዙዎቻችሁን ስላስቀየመና ስላሳዘነ ይቅርታ ጠይቃለሁ። ምክንያቱም እኔ ኦርቶዶክሳዊ ባለ ማተብ ነኝ፣ በይቅርታ ነው የማምነው። ስለዚህ በዚህ ሀሳብ ቅር ያላችሁ ሙስሊም ወንድሞቼ በጣም ይቅርታ አድርጉልኝ፣ ስግናለሁ። ይቅርታ እንደምትቀበሉ ተስፋ አድርጋለሁ። እንደዚህ አይነት በቆሻሻ የሆነ ግለሰብ መጥቶ ይሄ የግለሰብ ኦርቶዶክስ እምነትን አይወክልም፣ አይደለ? አይወክልም። ስለዚህ እሱ እዚች ጋር ነጠላውን ለብሶ እንዳማኝ መስሎ መጥቶ የሌለን ቪዲዮ ቀዳጥሞ ቀጣጥሎ ይሄ ውስጣት የከሌ ውስጣት እነዚህ ሙስሊሞች መስጂድ ውስጥ ውሳዞች ኢማሞች እንደዚህ እያስተላለፉ እንደዚህ እያስተማሩ ነው፣ እንዴት አድርግቶ ክርስቲያኑን እንደሚገሉ እንደሚከታተፉ እያለ እንደዚህ አይነት መልእክት አስተላልፈው ከዛ በኋላ ቪዲዮን ያጠፋና ሳላቅ ነው፣ ሳላቅ ነው። እውነትም አላወክ ማለት በጣም ነው የሳኩት። ሳታቅ ነው፣ ሂድና እዛ ለምትቀፍለው ቀፍል ሳታቅ ነው ብሎ አይደለም፣ እያወክ ነው ያረከው። እያወክ ነው ግን ሙስሊሙም ክርስታኑም ሲነሳብህ አሃ አልክና ሳላቅ ነው አልክ፣ እያወክ ነው ያረከው። እንደነዚያ አይነት ለእስልምና ጥላቻ ያላቸው ማህበረሰብ ሙስሊሙና ክርስቲያኑን ብጥብጥ እንዲፈጠር የሚያሩ ግለሰብ ለህግ መቅረብ አለበት። ልጅ ያሬድ ከዚህ በፊት ወጥተው እንደዛ ቤተክርስቲያንን እንደዚ ሲሳደብ እኛም ወተን ተቃውመን፣ ይሄ ግለሰብ ካልቆመ ለህግ ካልቀረበ ነገ ሀገሪቷ ላይ ብጥብጥ ይፈጥራል ብለን ስንቃወም ነበር። ዛሬ ደግሞ ክርስቲያን ወገኖቻችንም ይሄን ግለሰብ መቃወም አለባችሁ። እኛ በወቅቱ ልጅ ያሬድን ስንቃወም ነበር፣ ያኔ ወተው እንደተናገረው እናንተም ይሄን ግለሰብ መቃወም አለባችሁ። በነገራችን ላይ እኛ ለአመታት ሙስሊሙና ክርስቲያኑ ተከባብረው ጎረቤት ሆኖ አብረው እየኖሩ ያሉትን ግለሰብ ዛሬ ቪዲዮ ሰርተው ሙስሊሙ መስጂድ ውስጥ እየተማረ ነው እንዴት እንደሚያርድ ተነስ እያለ እንደዚህ የጥላቻ መልእክት እያስተላለፈ፣ እንዴት ነው ይሄ ግለሰብ ዝም የሚባለው? እንዴት ነው እስካሁን ድረስስ ለህግ ያልቀረበው? አገሪቷ ላይ ህግ እስካለ ድረስ ይሄ ግለሰብ ለህግ ቀርቦ በቃ ሳላቅለው ብሎ ቪዲዮን አጠፋና ነገሩ አለቀ በቃ በዚህ ነገ ተነስቶ ሌላውም እንደዚህ አይነት ቪዲዮ እየሰራ መልዕክት ያስተላልፍ። ይሄ ነው እንዴት ነው የምትፈልጉት? አይደለም እንደነዚህ አይነት ግል እንደ ያሬድ ቀርቦ እንደተፈረደበት ቅጣት እንደተቀጣው ይሄም ግለሰብ እንዲቀጣ እንፈልጋለን። ዝም አንልም። እኛ ለአመታት ክርስቲያንና ሙስሊሙ ተከባብረው እየኖርን እያለን እንደነዚህ አይነት ሰዎች ሀገሪቱ ላይ ብጥብጥ እንዲፈጠር እያደረጉ እና ሙስሊሙን ከክርስቲያኑ ጋር ጥላቻ በጥላቻ እንዲኖር እያደረግ ያሉት ግለሰብ ለህግ መጠየቅ አለባቸው። ይሄ ግዴታ ነው። ያን ነገር ካላየን ደግሞ እኛ ዝምም አንልም። ይሄን ነገር ወጥተን ነገም ዘኔም እንቃወማለን። አዎ፣ በነገራችን ላይ የጠፍተን ነው ሙቤ ሁሉስም ቺ ሶስት ቀን ለስራ ሌላ ሀገር ይዤ ነበር። በዛ ምክንያት ነው እንጂ ይሄ ነገር ሁላችን መቃወም አለብን። ስለዚህ ይሄ ግለሰብን ወደ ህግ እንድታቀርቡ እንፈልጋለን። ለህግ ቀርቦ በህግ እንዲጠየቅ እንዲቀጣ እንፈልጋለን። አዎ፣ አንድና አንድ ይሄ ነው። ይሄ ነገር ዝም አንልም። በነገራችን ላይ መልእክቴ ለመጅሊስ ለሙስሊሙ መሪ ለወንቀው እንደነዚህ አይነት ግለሰቦችን ለህግ አቅርበ ካላስጠየቅልን አስጠየክልን ነገር ብዙ ችግር ይፈጠራል የአንተ ሀላፍትነት አለባችሁ መጅሊስ ሀላፍትነት አለብህ የሙስሊሙ መሪ ነ ያ መጅሊስ የራሱ ጠበቃ አለው የራሱ ሁሉ ነገር እስካለው ድረስ እንደነዚህ አይነት ግለሰቦችን ወደ ህግ አቅርባችሁ እንጠይቁልን እንፈልጋለን ይሄን እንፈልጋለን ዋናው ይሄ ነው አለማችን ይሄ ነገር ደግሞ እስከሚ ይሄ ግለሰብ ለህግ እስከሚቀርብ ድረስ እኛም ሁላችን ዝም አንልም። ሙቪ ይቅርታ ጠይቀዋል። ቆይ እዚህ ጋር በኮሜንት ይቅርታ ጠይቀዋል የምትሉ ይቅርታ፣ ቪዲዮውን ቀጣጥሎ ሲሰራው አያውቅም ነበር። ይቅርታ ጠይቀዋል የምትሉ ወገኖቼ፣ ይቅርታ እንደዚህ ብሎ ነገር የለም። ያኔም እኮ ልጅ ያሬድ ወጥቶ ይቅርታ ጠይቆ ኖ ይቅርታ አያንቀበልም ለህግ መቅረብ አለበት ስትሉ እኛም ልጅ ያሬድ ለህግ መቅረብ አለበት ስንል ነበር። ዛሬ አሁን እዚህ ጋር ይቅርታ ጠይቋል የምትሉ እንደዛ ብለው ነገር የለም። ነገ ማንም እየተነሳ ቪዲዮ እየሰራ የፈለገውን ቪዲዮ ቀጣጥሎ ሙስሊሙ ሊያርድ ነው፣ ተነስ ክርስቲያን እያለ መልእክት እያስተላለፈ ወጥቶ ቪዲዮን አትፍቶ ይቅርታ ቢጠይቅ ያ ነገር ተቀባይነት የሆነ አይሆንም፣ አይሆንም። ያኔ ልጅ ያሬድ ይቅርታ ሲጠይቅ አይሆንም ነው ያሉ እኛ ሙስሊሞች ያለው ይቅርታ በመጀመሪያ ለምትናገረው ነገር ማሰብ አለብህ። ለህግ መጠየቅ አለበት፣ ይቅርታው ተቀባይነት የለም ስልን ነበር። እናንተም ስትሉ ነበር። ዛሬ እሱ ለምንድን ነው ይቅርታ ጠይቋል የምትሉት? አንዳንድ ሰዎች እዚህ ጋር ኮሜንት እያነበርኩ ነው። ኖ ያኔ ልጅ ያሬድም ወጥቶ እኮ እንደዛ ተናግሮ ቤተክርስቲያን እንደዛ ሲሳደብ ይቅርታ ብሎ ይቅርታን፣ ኖ መሆን የለበትም በህግ መጠየቅ አለበት ግለሰብ ብለን ስንቃወም ነበር። ይህም ልክ እንደዛው በህግ መጠየቅ አለበት። አንዳንድ ወገኖቼ በጣም ተሳዝናላችሁ። ይቅርታ ጠይቋል ይላሉ። እኔ ራሴ በፌስቡክ ቀጥታ ላይ መጀመሪያ እንዲጠየቅ ጥያቄ አቅርብያለሁ። በቪዲዮ የምንገዛው ግን ምን መሰለ፣ ይህ ሰው ሙስሊሞች ሊያርዷችሁ ነው፣ ያ ሙስሊሞች እንዴት እንደሚያርዷቸው እየተማሩ ነው፣ እያስተማሯቸው ነው፣ አስተዳረድ ክርስቲያኖችን እንዴት እንደሚያርዱ። ስለዚህ ክርስቲያኖች ምን እየጠበቃቸው ተዘጋጁ ብሎ ጥሪ አቅርቧል። ይህ እንግዲህ ህዝብን አንደኛ አንድን ህዝብ አራጅ አድርጎ አቅርቧል። ሁለተኛ ሌላውን ህዝብ የኔ ነው ያለውን ህዝብ ደግሞ ልትታረድ ነው እና ምን እየጠበክን ነው። በሶስተኛ ደረጃ መንግስት ለኦርቶዶክስ የሚያስቡ ወገኖች ቤተክርስቲያናችን ብለው በቤተክርስቲያንና ጥላ ስር ሲሰበሰቡ እያነሳ እስር ቤት ያጉራል። ይህንን ያህል በገሃድ እርድ ሲጠራ የት ነበር የሚል ከባድ ቅስቅሳ ክርስቲያኗ የት ነ አለ። ይህ ብቻ አይደለም እና እሱን የሚቀበሉ እንደውም ዝም ብለው ሳይሆን በተዋህዶ አካባቢ እንቁ የው ተዋህዶ ልጆች ናቸው ብለው የሚጠሯቸው እና ተደማጭነት አለን የሚል ተቆርቋሪ ነን የሚሉ በጠቅላላ ዘመጡ? ከዘመቱ በኋላ አሁን እንዳየሁት ቪዲዮውን የሚል ጨዋታ አይሰራም። ምክንያቱም የመጀመሪያው ቪዲዮ ሳይሆን የኢትዮጵያ ሙስሊሞችን ማንነት የሚነግራቸው አብረው የኖሩት ሙስሊም ነው። ስለ ሙስሊሞች ያውቃሉ። ሙስሊሞች ጓደኞቻቸው አሉ፣ አብሯቸው የተማሩ አሉ፣ አብረው አደጎቻቸው አሉ። ሙስሊሞች ማለት ይሄ ኢትዮጵያ ውስጥ የሚያውቁን እኛ ነን። ሌላ ከሰማይ መጣም ከመሬት ውስጥ ይህ ሙስሊም አራጅ ነው ያውቁታል የሙስሊም አስተምህሮቱ አራጅ ነው ወይ? ዛሬ ነው ወይ የማረድ እንትን ካለው ዛሬ ነው። ይህ ኡስታዝ ነው የሚነግረው ለሙስሊሙ። ከዚህ በፊት ይህንን ነገር ያውቃሉ፣ ስለ ሙስሊሙ በደንብ አድርገው ያውቃሉ። ነገር ግን ሙስሊሙን የሚያጥላሉበት ሙስሊሙ ላይ ዘመቻ የሚዘምቱበት ሙስሊሙ ላይ ተነስ የሚሉበት ምክንያት የሚፈልጉ በቋፍ ያሉ ሰዎች ናቸው። እነዚህ ሰዎች በመጀመሪያ በምንም ተአምር የማይታረሙ ትናንት ያለ መልእክተኛን ሰለላሁ ለላሁ ዐለይሂ ወሰለም ሲሳደብ እፎ የሚባለው ግለሰብ አብረው ያጨበጨቡ እኔም እፎ ይነን ነኝ ለምን ተነቁብኛላችሁ? ያሉ ኢትዮጵያዊነትን ተላብሰው በኢትዮጵያዊነት ጥላ ስር በጣም ስር የሰደደ የእስልምና ጥላቻ ያላቸው ግለሰቦች ናቸው። ተናበው ነው የሚሰሩት። እነዚህን ግለሰቦች በጣም ነው የተሸከም ናቸው። ስለ እስልምና ጨዋነት ለነሱ ስናስረዳ አንኖርም። ምክንያቱም በኢትዮጵያ ታሪክ ሙስሊም ታርዶ እንጂ አርዶ ያውቃል? በዘመናቸው በአጼዎቹ ሲገፋ ሲገደል የኖረው ሙስሊም ነው። ሁሉም ያውቃል። የኢትዮጵያ ሙስሊም እኮ ችሎ የኖረ ህዝብ፣ ችሎ የኖረ ማህበረሰብ ነው። እንደ ሁለተኛ ዜጋ የሚቆጠር ማህበረሰብ ነው። እንዴት ነው መስጂድ ለመስራት ስንት ደም የሚያፈስ ሙስሊም፣ ስንት የሚታሰር፣ ስንት የሚገደል። መስጂዱ እንኳን መስጂዱን መጠበቅ ያልቻለ ሂጃቡን መጠበቅ የማይፈቀድለት ስለዚህ እኛ በትክክል ብዙ ጠንካራ ጠንካራ አክቲቪስቶች ለኢትዮጵያ ሙስሊሞች በርካታ ስራዎችን የሰሩ በሙሉ ተሰብስበን ተነጋግረናል። በዚህ ጉዳይ ምንም ወደኋላ እንደማንል ይህ ግለሰብ ለፍርድ ካልቀረበ ወደ መጅሊሱ ነው የምንዘው። ማስጠንቀቂያም ሰጥተናል ለመጅሊሱ። ይህ ተቋም አሁን በህዝብ የመጣ ነው። ማንም አምጥቶ ያስቀመጠው የለም፣ ወይም ደግሞ የማንንም ዓላማ ሊያሳካ አልመጣም። ይህ ተቋም ይመራኛል ብሎ በምርጫ ህዝብ መርጦት የመጣ መጅሊስ ነው። ስለዚህ ይህ ስራ አስፈጻሚ የህግ ክፍሉ ጠንካራ እንዳልነበር ከዚህ በፊት በአካልም ከመጅሊስ አመራር ጋር ተገናኝተን በተለያዩ ጉዳዮች ላይ የህግ ክፍሉ ክፍተት እንደነበረው ተስማምተናል። አሁን ያ ክፍተት የለም። ስለዚህ የኢትዮጵያ ሙስሊሞችን በዚህ ደረጃ የተጣራ አይደለም ዝም ብሎ ተራ ትንኮሳ እንኳን ያደረገ በሙስሊሞች ላይ ከዚህ በኋላ ምህረት እንደሌለው ከሲኖዶስ በላይ ሙስሊሙ ለምዕመናኑ ለመስጅዶቹ ለእስልምናው የሚቆረቆር ተቃውሞ መሆኑን የሚያሳይበት ሰዓት ነው ስለዚህ ይቅርታ የግለሰብ ጉዳይ የግለሰብ ጠብ የግለሰብ ችግር ሲሆን ይቅርታ ሊባባል ይችላል ይሄ ግን ማህበረሰቡን ጠርቷል በሀገር ደረጃ ጥሪ አቅርቧል ይህንንም ተከትለው ሰዎች ተንጫጭተው ሙስሊሞች አራጅ ብለዋል። እስልምናችንን ወርፈዋል፣ አጉድፈዋል፣ ሙስሊሞችን አሳቀዋል። ሌሎችንም ደግሞ ጥሪ አድርገዋል። እነዚህ ሰዎች በምንም ታሪክ ከህግ ሊያመልጡ አይገባል እና የግል ጸብ የለንም። ይቅርታ አሁን ይህ በሀገር ደረጃ በግልጽ የተሰራ ወንጀል ነው። ሁላችንም በዚህ ላይ ተባብረን መስራት ይገባናል። አንድ ሰው ቤትን አቃጥሎ የአንተ ቤት አልመሰለኝም ይቅርታ የሚባል ነገር አለን? አይሰራም፣ አይሰራም። እሱ እኮ የልቡን እኮ ጨርሷል። ሙስሊሞች አራጅን ውስጡ ያለውን ጥላቻ ገልጿል፣ ቀስቅሷል። ከዛ በኋላ መጣ እና እኔ እኮ ይቅርታ ሙስሊም ወዳጆችን ሁሉ የተቀየማችሁ ወዳጆች ሁሉ አሉት እኮ ሙስሊሞች። በጣም የሚገርም ነው አነጋገር። እና ይህ ሰው እሳቱን ለኩሷል። እሳቱን ለኩሶ ዳር ሆኖ ሊሞቅ ነበር ሀሳብ ግን አንዳንድ ሰዎች አረሄ ሰው እያሉ ይሄ ኡስታዝ የተናገረው እኮ እንደዚህ አይደለም ሲሉ ሲጋለጥ ጋድ ሲወጣ ዓይን ያፈጠጠ ወንጀል እንደሰራ ሲያቅ ተሳስቼ ነው ከመናገሩ ጥሪ ከማቅረሙ ይህን ጨዋ ሕዝብ ከነ ጨዋ ሃይማኖቱ ሌሎችን ጠርቶ ሊያርዳችሁን ሆኖ ከማለቱ በፊት ነው ማጣራት ያለበት፣ እኛ እናጣራ ብለት ያስሮጠው ጥላቻው ምክንያት ይፈልግ ነበር፣ እና ያችን ይዞ አንጠልጥሎ ሙስሊሞች አራጅ ናቸው አለ። ከዛ በኋላ ደግሞ የሰራው ስህተት መሆኑን ሲያቀና ሲጋለጥ፣ የራሱ ወገኖች ሲያፍሩበት፣ ይቅርታ ጠየቀ። ፍርድ ቤቱን ይቅርታ ጠ አይመለከተ ፍርድ ቤት ይቅርታ ካደረገለት እኛ ክሳችንን መሰረት አለን ይህን ነው ለማለት ፈልገው።